ግን እኮ ትንሽ ምግብ ብቀምሽ ጥሩ ነበር፣ ታለም። አንድ ፊቱ ነው፣ ድብን ልበለለት እና ይረፈው እንጂ እኔ ማዝነው ላንቺ ነው። እኔማ አንዴ ተረግሜ የተረገመ ልጅ ወልጃለሁ። እኔ ግን ታለም፣ ይሄ ነገር ምንም እያማረኝ አይደለም። ድሮስ እዚህ ቤት የማደርገው ነገር ምኑ ያምራል ብለሽ ነው? በሚስቱ ላይ ውሽማ ይዞ መምጣቱ ሳያንስ ጭራሽ ብሎ ብሎ በመጠጥ ጥምብዝ ብሎ ይመጡልኛል ደህና መጠጡን ትቶኩ በጊዜ መግባት ጀምሮ ነበር ክብር አልወድለት ሲልስ የባል ክብር ስላላሳየሽው አይደል የማንንም አለሌ ሚስት ብሎ ይዞ የመጣው እና ከዚህ በላይ ጥቃት አለን የምትይኝ ወይኔ ዘርፌ እኔ ግን እታለም ለአንቺ ብዬ ነው እንጂ እዚህ ቤት ውስጥ አንድም ቀን ባልቆይ ጥሩ ነበር ለኔ ብለሽ አይደለም፣ ለራስሽ ብለሽ ነው። ይሄ ቤትሽ ነው። ሲፈልግ ራሱ ከነ ውሽማው መውጣት ይችላል። እሺ በቃ አሁን አረፍ በይ። ደግሞ ድጋሚ እንዳይምሽ። በሽታ የነ ራሴ ወልጄው እንዲህ በቀላሉ ከላይ ላይ ይላቀቃል ብለሽ ነው? እህ ብቻ ሆኖ አልኩ የኔ ነገር። መድኃኒት ይዤልሽ ልምጣ። ቆይ አንድ ቀን አምሽቶ መምጣት ይሄን ናል ያናድዳል ማለት? አምሽተሽ ሳይሆን ሳክራሽ ነው የገባሽው፣ እና ቤት ውስጥ ጉልቺ። ታዲያ ምን ላደርግልኝ ነው? ምን ማለት ነው? ምን ላድርግ ማለት ፍርቱና? ምን ስላደርገሽ የተወደደችው? እና የእሳቸውን እግር ሳሽ የእጅ ጥፍር ይሰባበር። አረ እባክሽ አንዴ እንኳን እንደ ሚስት ለመሆን ሞክሪ እንዴ እንዴት የአማችሽ እግር ለማሸት ከጥፍ ጅ ከታ ይይዟልሽ አይገርምህ ከጥፍሬ ቀለምማ አይበልጥም እሺ ማታስብ ማታስ ለደላላው ነግሬ ሰራተኛ እንደተገኘ ሊነግረኝ እና ሰራተኛዋ እንዳንቺ ትሆናለች እንዴ አማችን ከተንከባከበች ለአንተና ላንተና ለኔ ምግብ ከሰራች ፓሬሌላ ምን እንፈልጋለን ለማንኛውም እማዬን ሄደሽ ይቅርታ መጠየቅ አለብሽ ታዴ ቤሪ ቆይ በእናት በቃ ልብሴን ምቀየር ሜካፔን ምቀባባ እነሻ፣ ሶሪ ማዘርዬ፣ አጥፍቻ አለው ሁለተኛ አይደገመኝም። ልደግሚውን አስበሽ ነበር? ትሰሚኛለሽ? ይሄ ቤት የተከበረ ቤት ነው። ማንም እንዳሻው እየመጣ የሚዘልበት ቤት አይደለም። ገባሽ? እን እኔ ደግሞ መች ነው ልዝላ ያልኩት? ከዚህ በላይ አናቴ ላይ ተወጪ እንዴ? ታዲያ አጥሚቱ ደርሶ ነበር፣ ላምጣ? ተባረኪ። እኔ ልጅ፣ ከዛ በፊት የምትፈልጊው ነገር አለ? አዎ ከአማቴ ጋር ትንሽ መቆየት እፈልጋለሁ። እኔን ለማናደድ ነው። እሷን አማቴ የሚሏት አንቺን አማቴ ብይሽ እሷ ብትናደድ ጥሩ። የምን በሰው ጩኸት ማንቧረቅ ነው? እንደውም ይቅርታዋን ትቸዋለሁ። እሺ ትቸዋለሁ። መጀመሪያውንስ መች ይዘሹ መጣሽና፣ እንደው ቆይታ ያለሽ እንዲሁ። ግን ይቺን ዥዋ ዥዌ ኬት ነው ያመጣብኝ? ግን እኔ መጨረሻዬ ምንድን ነው? ምንድን ነው እዚህ ቤት ያለኝ ተስፋ? ለእኔ ግን አሁንም እምኮራባት አባት ምራቴ ነሽ። ይኸው ራስሽን ጠብቂ ባልሽኝ መሰረት ራሴን እየጠበቅኩ ነው። ታዲ ግን እንኳን ቀና ብሎ ሊያየኝ ይቅርና ጭራሽ ገረድ ብሎ እየሰደበኝ ነው። ልጅ ምን ያህል እንደ ጎዳሽና ቅስምሽን እንደሰበረው አውቃለሁ፣ ግን እባክሽን ተስፋ አትቁረጭ። በፍቅር ውስጥ ተስፋ መቁረጥ ብሎ ነገር የለም ፍቅሩ ያለው ከአንድ ወገን ብቻ ከሆነስ? ታዲዮስ ገና ብዙ ነገር አልገባውም። በስሜት ተነስቶ ይሄው በስሜት እየተነዳ እራሱን እየጎዳ ነው። ግን እኮ በዚህ መሀል እኔ የተጎዳው እስኪ እስኪ ገባው ድረስ ትንሽ ታገሽ እባክሽ። እሱ አይገባውም። መቼም በድጋሚ ወደ እኔ ይመለሳል ብዬ አላስብም። እንደው ግድ የለሽም ትንሽ ታገሺ። አሁን ከሁሉም ነገር ስላልገባው ነው። ደጋግሞ እንደሚጠላኝ ነግሮኛል። ገረድ መሆንሽን እመኝ ብሎኛል። ግድ የለሽም በእኔ ይሁንብሽ። ብዙ ነገር ተነጋግረን የለ እንደው እባክሽን ተይ፣ ተይ እባክሽ ፍርቱና። አይ እባክሽን እንዲ አሁንስ ምን አባቴ ላድርግሽ? ታዲያ እኔ እናት አሁንም እንዳኮረርሽኝ ነው። ንገረኝ፣ እኛ ጋር ምን ትሰራለህ? ምርጫህን መርጠህ ሄደሃል አይደል ነው? ወይስ አንተ እንዳደርስብን ድንበር መከለል አለብን? ይልቅ ትሰማኛለህ፣ ሌላ ነገር ሳይከተልህ ኮተትክም በሙሉ ሰብስብክ ከዚህ ቤት ውልቅ ቀበልልኝ። እርግጠኛ ነኝ እቺ እስስት የሆነ ነገር ብላ እማይን አሳምናታለች። ወጣጣን በዚህ ሰዓት ከቢሮ ይደውላሉ። ደግሞ ምን ብዬ ነው ማመሳላቸው በዚህ ሙድማ ጠባለች እባላለሁ። ስሜን ግን ማቆላመጥ ይቻላል። ስምሽ ማጠየቅሽ ኔት እሳቸው ነው ባልሽ አንተ ልበልክ ወይስ እርሶ፣ ማለቴ እርሶ ልበሎት ወይስ ጋሺ? ይገርማቸዋል። ከዚህ በፊት የምሰራበት ቤት ባላቸውን እርሶ፣ አንተ ብዬ ስጠራ በጣም ደስ ይላቸው ነበር። ለዛ ነው አንተ ብዬ ልጥራኮ እያልኩ እንዴ አረ እባክሽ፣ አፍሽን ዝጊ። ለእኛ ምድሉን ስጭን እንጂ እል ሀኒጊ ቤት ሰራተኛችን ናት። ደግሞ ትልልቅ ሰው መንከባከብ እንደምትወድ ነግራኛለች። እዚህ ቤት ውስጥ ሶስታችሁ ብቻ ነው እንዴ? አይ አንድ ሌላም ሰራተኛለች። ማለት የእሱን የታዲን ናት የምትንከባከብ ማለት ነው። አንቺ ግን ጎበዝ ከሆንሽ ያው እሷን እናስወጣና የእሷንም ደመወዝ ጠራርገሽ ትበያለሽ ማለት ነው አደል? እንዴ ቤቢዬ፣ አሁን የእውነት በጣም ደስ አለኝ። ይሄን ቤት ከአሁኑ በጣም ወደድኩት ስሜን ደግሞ እንደፈለጋችሁ ማቆለማመጥ ትችላላችሁ እሺ ስትፈልጉ ጠቡ ጠባች ጠቡሽ ጠባቡሽ ጠባ አደረገች የፈለጋችሁትን ማለት ትችላላችሁ እሺ ሰው እንዲህ ተብሎ ይታያል። ጠባለች አይንሽም ወደ እዛ አድርጊ። ጓዳ ጓዳ ትግባ። ሂጂ ጓዳ ጓዳ ለሽ ነው። ለምንም ሰራተኛ ይዘሽብኝ የመጣሽው አውቄ ነው። ለደላላው ደግሞ ሀደኛ የሆነችዋን ሰራተኛ አገናኘኝ ያልኩት፣ ልክ እንደ ጠባለች አይነት ሰራተኛ መጣልኝ። ይገርማል። ጠባለች ከአስር በላይ ቤቶች ሰርታለች። ጭራሽ እያወቅሽ ነው ያመጣሻት። እና ለፍርቱና እንደዚች አይነት ሴት ነው የምታስፈልጋት። ሰላም ምን ባለች ባላለሁ። ከዚህ በኋላ እይ ኪችን በቁጥጥር ስር ውሏል። አልገባኝም። ቆይ አንቺ ማነሽ? ያሰርሽሽ ማ ልበልሽ? ምን አልሽ? ጭራሽ ደግሞ በላይ ላይ ሌላ ሁለተኛ ሴት ይዞብኝ መጣ። ሁለተኛ ሴት ስትሰማው ልበል። ቆይ አልገባኝም። አንቺ እዚህ ቤት ሰራተኛ አይደለሽም እንዴ? እንዴት ነው ይሄ ነገር? ምን አልሽ? አሁንስ በዛ። እውነቴን ነው። አሁንስ በዛ። ሁለተኛ ሴት ማ? ሰራተኛ አጫውታል ማለት ነው። ባሉ ወደ እኔ እንዳይመጣ እና ራሴ እንደ ኬር ላርክ ማሬ ሸሚዘን ስላልተኩስኩ በጣም ይቅርታ። ታውቃለህ፣ ከውስጡ የሚወጣው ኬሚካል ለፊት ያው አይደለም ያው ፊት እንዳያበላሸኝ ጥፍሬ ነው እንደዚያው ብዬ ሆነ። ይቅርታ ማሬ። ምን ሆነሻል? በሰላም ነው? ስለኔ መሰለኝ፣ ያለ መግባባት ተፈጥሮ ነው የሚመስለኝ። ምን እያወራሽ ነው? ስለምንድን ነው የምታወሪው? ቅድም ከሰራተኛዋ ጋር ስታወሩ ሰምቼ ነው በላይ ላይ ያለችው። ነገር ግን አሁንም ቢሆን እኔ ምንም አልገባኝም። እንዴ ምንድን ነው የምትቀባጥሩ አንቺ ሴትዮ? ማዘር፣ ለማንኛውም አዲሷ ሰራተኛችን ነች። ጠባልች ትባላለች። ቤብ፣ በአንድ ቤት ሁለት ሰራተኛ ምንም አይሰራም። አረ እኔ በቃለው። እንዴ እሳቸው ናቸው? እናትሽ ማለቴ እናትህ በነገራችን ላይ ታዲዮስ፣ እናቶችን በጣም ነው የምወደው። እነሱን መንከባከብ በጣም ነው ደስ የሚለኝ። እኔ የምለው ቆይ ከየት ነው እየለቃቀም ከምታመጣቸው እስኪ ንገር። ይንጠባለች፣ ፍርቱና ምን ተናግረሻት ነው እንደዚህ ተናደደችው? አንቺ ደግሞ አይታይሽም እንዴ የአሰሪሽ ሁለተኛ ጮኛ ነኝ ብላ ነዋ እንዲ ጋሽ፣ እንዴት አወቁ? እንዴት ነው በአንድ ጊዜ ሁለት ቦታ የመገኙት እድል አለሁት? እንዴ ለማንኛውም ከስራ ተባረሽ። እንዴ ቤቢ ደግሞ እስኪ ረጋ በላንተ። እንዴ እኔ ራሷ መረረች እንጂ ኔ የማይቀልድኝ ነበር ያልኳት። ግን እኔ በጣም ግራ የገባኝ ነገር መጀመሪያ፣ ግን እዚህ ቤት ስመጣ ለሁለት ማወራዎች እንደማገለግል ምንም አልነገርሽኝ። ቆይ ግን አንቺ ይቺን ማጥራባ ምን ብለሻት ነው? ያው አንቺ እንደነገርሽኝ ኪችን ገብቼ ሩዋንዳ ላረገው ስል ገና ከመግባቴ አንቺ ማነሽ አለች። ምን አለበት ረካውንት ተሽ ወደ ዋናው ነጥብት ገቢ ተባራሽ አልተባልሽ አይደል እንዴ? ምን ቆም ቆመሽ ምታፈጪው ቴ እስኪ አንተ ረጋ በል። ምን ሆነ ነው? ምን አበሳጨ ነው? ወይስ ፍርቱና ስለ አበሳጨቻት አንተም ተበስታስተ ነው? ነው እንደዛ ነው። ይገርምሻል። አበሳጫት አለው ብዬ የባሰ ጭሯን ያስፈቀልኳት ሲመስለኝ ከአባወራው ጋር ማለቴ፣ ፍቅሯን ምንም የለቀቃት አይመስለኝም። ወይኔ ጉዴ! አሁንስ እኔም ልክ እንደታጌ ባባረርሽ ተመኘው። ምንድነው እንደዚህ መጣጣት? እንዴ እኔ እኮ እንደ ቀልድ ያሰርሽ እጮኛ ነኝ ስላት እኮ ነው፣ እንዳለ ግል ምጥምጤን አውጥታ ከላይ እስከታች አፍርጣኝ ወጣችሁ። ቺ ወፋፌ ካመጣሽበት መልሽ፣ ልዩ ወጭ ልጋዛ። ወይኔ ጉድሽ! ወይኔ ደሞ ደሞ ምን አይነት ቤት ነው የገጠመኝ? እባካችሁ በአንድ ቤት ሁለት ምራት። ሴትየዋ እኮ እቺኛዋን ነው ምራት አድርገው የተቀበሉት። ልጅየው ደግሞ አልጋው ላይ ያችኛዋን ሴት አስተኝቶ እዛ እንትን ይላል። ኧረ ምን አይነት ጉድ ነው! አሁን ነው ጊዜው ማለት ኪችኑን ከጨረሽ፣ ለማማ ምግብ ልሰራላቸው ነበር። እርግጠኛ ነኝ የውጭ ምግብ ስለማይወድ ነው ሰራተኛ የቀጠረው። ወይ ደግሞ ሁለተኛ ሚስት ሲያመጣ አልወጣ ስላልኩት በሰራተኛ ልሞክራት ብሎ ነው። ቆይ ለምንድን ነው ሁልጊዜ ለመሸነፍ የምትጣድፊው? ታዲዮስስ አያሳዝንሽም? ይሄ ሁሉ ነገር ካደረገኝ በኋላ ለሱ ማዘን ነበረብኝ? እመኝኝ። በዚሁ ከቀጠለ ቀጠለ እች ልጅ ታጠፋዋለች። እሺ ቆይ ምን አድርጊ ነው የምትኝት? አለም ባልሽ ተጎትጉቶ ከገባበት ቅርቃር ስበሻውጮ እኔም ደግሞ ከጎንሽ አለው እኮ። እንዴት ነው ይህን ነገር ማድረግ የምችለው? ተስፋ ባለ መቁረጥ፣ ጠንካራ በመሆን ነዋ። ሙች ስልሽ አለምዬ፣ እኔ ኬት እንዳመጣት ምን አቃለሁ፣ አንዷን የመንገድ አለቤ ጋጠወጥ ሙያ የላት መልክ የላት ስነ ስርዓት የላት ይኸው፣ አምጥቶብኝ ይኸው ሰሞኑን ፍዳችንን እየበላን ነው። አሁ አረ ተይኝ እስኪ፣ ደህና ዋሉ። አረ ቆይ እስኪ። እሺ፣ እሺ፣ ምንድን ነው ምንድን ነው? ላሾት ነበር ማለቴ። ቁርጥማት ያስቸግራቸዋል ሲባል ሰምቻለሁ። የኔ እጅ ደግሞ ለቁርጥማቶት ፍቱን መድኃኒት ነው። ነው አረ

ዊ ድራማ መሆኑ ነው። ይልቅ ይሄኛው ስላልተሳካልሽ ሌላ ሞክሪ። እሺ፣ ቡና ላፍላለት። ኧረ እባክሽ አንቺ ሴትዮ፣ በህግ አምላክ! ማነሽ ለመሆኑ? ጠባለች። ይኸውልሽ ለሌላ ጊዜ ልንገርሽ። ከት ከተባለ በኋላ ካራክተር ውስጥ መቆየት አያዋጣም፣ የእኔ እናት። እሺ፣ ማለቴ ምን ለማለት ፈልገው ነው ግን

ለጣልትጋመትልት ኪችኑን ከጨረሽ ለታለም ምግብ ላበስልላት ነበር። እኔ ምልሽ ምንድንነው ምልታረግኝ ነው? አረ መሬት ያዥ እንዴ ፈራሽኝ እኮ ሴት እኮሆነ የምን ላረግሽ ይችላለሁ። የልቅ እስኪ ውነቱን ንገርኝ ታዲዮስ፣ የእውነት ባልሽ ነበር? ለምን ማወቅ ፈለግሽ? የሆነ አሰሪ ነበረ ላጤ ነበር ከዛ ወደድኩት ወደደኝ ከዛ የሆነ ሁሉ ሆነ ምን ሆነ ክብሬን ቀማኝ ለዛውም ሁለቴ ቀማኝ የድንግልና ክብሬንም የንጽህና ክብሬንም የሰውነት ክብሬንም የምርሽ ነው እንዴ ምን ላደርግ ብዬ አሽሻለሁ ከዚህ ምን ተፈጠረ ሚስቱ አርጎ ያኖረኛል ብዬ ሳስብ ድንገት ሚስቴ ከአረብ ሀገር መጣች ብሎ ሂጅ ውጪ ብሎ አባረርኝ ምን? እናንተ ተጸጥ ብለሽ ወጣሽለት? ቆይ ምን ማድረግ እችላለሁ? ሁሉንም ነገር ያደረግኩት ወድጄና ፈቅጄ ነው ወይ? ጉድ! እና ከውጭ የመጣች ሚስቱ ምን አለችሽ? ማለቴ አላገኘሻትም? ትዝ ይለኛል፣ እንዲያውም በግጥም አርጋ ነው የነገረችኝ። ወደሽ ከተደፋሽ ቢከኩሽ አይክፋሽ አላለች ይመስለሽ። እና እሷ ምን አለችሽ? እሷ ሰይጣን ቀሚስ ለብሳ በት እሷ ሰው መሰለችሽ? በጣም ያሳዝናል። ለካ ይሄ የብዙ ሴቶች ታሪክ ነው። እስኪ ተይ፣ እኔ ነገር። እና ታዲያ አንቺን አትነግሪኝም? ምን ልንገርሽ? የእኔን የእኔ እኮ የሚታይ እንጂ የሚነገር ታሪክ የለኝም። እኔም ያው ተመሳሳይ ታሪክ ነው ያለኝ ብዬሽ ነው። ተጋብተን ነበር፣ በእርግጥ ፊርማ የለንም ግን ኑሯችን እንደ ባልና ሚስት ነበር። እና ከዛ በኋላ ነው ቤሪን ይዘሽ የመጣሽው። እኔን ወደ ሰራተኛነት ማዕረጌ ለማውረድ ብዙም ሰዓት አልፈጀበትም ነበር። እውነት አንቺ በጣም ጠንካራ ሴት ነሽ። እኔ ብሆን መቼም አላረገው። እኔም ለማማስል ነው እዚህ ያለሁት። በእርግጥ አልዋሸሽም ታዲዎስን አሁንም ድረስ ወደዋለሁ። መጀመሪያ ሳይሽ እኮ ምንም ሰራተኛ አትመሲም ነበር። ማለቴ ከዛች ፍልፍል ሴት ይልቅ አንቺ ነሽ ሚስቴ የምትመሲው። ይልቅ እስኪ አንድ ነገር ባስቸግርሽ። እሺ፣ ምንድን ነው አለቂ? ምን አይነት ምግብ ነው የሚወደው? አይዞሽ ብቻ አንቺ የሚወደውን ምግብ በጠቅላላ ስሪልኝ እንጂ እኔ ሁሉንም የሚስጥር በጥብቅ አድርጌ ነው የሚይዘው። እንደ አንቺ ማብሰላችም እንዴ? አረ፣ እኔ ያው አንቺ ቆንጆ አብሳይ እንደሆንሽ ቤሪ ነግራኝ ነው እንጂ፣ ያው እኔ ማስሪያ አይደለ እንዴ? ቆንጆ ምግብ እንዳለኝ ያው በአለም የታወቀ ነው። ችግር የለው። ከዚህ በኋላ የእሱን ምግብ እኔ ያበስልለታለሁ። ግን እንዳልሽው ይሄ ነገር ሚስጥር መሆን አለበት። ይቺ ሚስጥር ካወጣሁማ በእንጀራ የፈረጥኩ ማለት እኮ ነው። እንዴት ነው ምግቡ ተመቻችሁ? አብራችሁ ወደ ሰራችሁ? አይ እኔ ነው የሰራሁት ግን እሷ ደግሞ ዘጓሩ ላይ አንድ ምግብ ነው፣ በጣም ይጣፍጣል። ግሩም ግሩም በጣም ነው የሚጣፍጠው። በቃሽ። ከፈለጋችሁኝ ጥሩኝ። እሺ። ለምንድን ነው እንደዚህ የምታይሽ? ታያት፣ እባክሽ። ዝም ብላ ነው። አንቺ ግን በደንብ አልበላሽም። በልቻለሁ። አንቺ ሰርቪስ ነው ውዴ፣ ምግቡ ምላሰኛ ሙያ እንደጠበኩት አይደለም። እንዲበለች አላውቅም፣ እዚህ ቤት አልኩሽ። ሚግሩም ነው ግሩም ነው፣ እውነቴን ነው። መቼም አንቺ ያለሽበት ቤት ያለች አማት የታደለች አማት ናት። እንደው ይሄን ቆንጆ ጆን አድል ከመጣሙ የምግቡም አማር ወይ አቀራረቡ ላዩ ያማረ፣ ውስጡ ያማረ። እንደው መቼም ፍርቱናዬ አንቺን ያገባ እንደው የታደለ ነው ወይ ምን ነው ማን እንደ ቆሞ ቆሞ ትቀሪያለሽ? እሺ ምግቡን ከበላሽ በኋላ መድኃኒትሽን ትወስጃለሽ። እሺ እሺ። ያማን ነው ድሮ የሚወድሽ ምስክር አልገባኝም ምስክር ማን ነው? እንደውም ይዜ ይድረስና ለሱ ነው። ለለለለለለ ብዬ የምድርሽ ምስክር ጥሩ ልጅ ነው እማ የበቃሽ እንዴ? እውነቴን ነው። አሁንስ ሲበቃሻል። ቆይ ማን ጠራህ አንተን? ምንድን ነው እንደዚህ ሳይጠሩ አቤት ብሎ ሰው ድንበር ውስጥ ዘሎ መግባት እንዴ? ቆይ ግን ለምንድን ነው የዚህ ሰው የሲም ሲነሳ እንደዚህ እየተፈሳጨ ያለው? ኡፍ እንደውም የምግብ ፍላጎት የተዘጋ አይደለም። ቤሪ ቤሪ! እንዴ! እንጂ ቤሪ ምን ሆነሽ ነው እንዴ? አከርካሪውን ማግኘት ማለት ታዲያ፣ ይሄ አይደለም ታስረዳኝ ትችላለ? ምኑን? ለምንድን ነው የዛ የምስክር ስም ሲነሳ እንደዚህ የምትንጨረጨረው? መቼን የትንጨረጨርኩት? ምስክር ማለት ነው ጓደኛ እንደሆነ ደግሞ አውቃለሁ። ስለዚህ ከዛች ከፍርቱን ዋጋ ያለው ግንኙነት ምንድን ነው? ንገረኝ። በጣም ያፈቅራት ነበር ማለት። እዚህ ቤት እሷ ሰራተኛ በነበረችበት ጊዜ ማለት ነው። ጭራሽ ሊያገባት ሁላ ይፈልግ ነበር። ስለዚህ አሁን የተናደድክበት ነገር ግልጽ ሆነ ማለት ነው። እኔ አልተናደድኩም። እንዴ ተናደሃል እንጂ። ልንገርህ አይደል እንዲያው በጣም ጭስስ ነው ያልከው። ምን እያወራሽ ነው? እና በዛ ሰራተኛ ቀናህ እያልሽ ነው እንዴ? ትሰማኛለህ? እኔን እዚህ ቤት የምትፈልገኝ ከሆነ ያችን ከርግ ከዚህ ቤት ውልቅ እንድትል አድርጋት ነው በቃ መጨረሻሽ በሽንፈት መጠናቀቅ ነው ማለት ነው። አታስመስል እባክህ። እኔ ምንም ያስመሰልኩት ነገር የለም። አሁንም ቢሆን ያቺም ማትረባ ሰራተኛ ሚስቴ ከምትሆን ሞቴን እመርጣለሁ። ቆይ ግን እናት ለምንድነው እኔን ለማበሳጨት የሚጥሩት? አንተ ስትበሳጭ እኔ እንደምበሳጭ አያውቁም እንደ ማሪ ይቺ መሰሪ ነች። መካከላችን ገብታ በጣም የምታደርገን እሷ፣ ከዚህ ቤት ካልወጣች ሰላም የሚባል ነገር አናገኝም። አታስቢ፣ የምችለውን ነገር በጠቅላላ አደርጋለሁ። እሺ ሉስ ጠባይለች። እኔ እኔ ሁልጊዜም ቢሆን ከጎንሽ ነኝ። ደግሞ ታዲያ ይሄ ነገር ሚስጥር ነው መሆን ያለበት። ደግሞ ታዲያ ውስጥ እውነቱን ነው ያችር ቁስ ከዚህ ቤት ንቅል ብላ ካልወጣች በስተቀር መቼም ሰላማችን አናገኝም። ምንም እንዳትጨነቅሽ እኔ በሕይወት እያለሁ በጣም ጎበስ ጠላትን አርቆ ሳይሆን አቅርቦ ነው መጣለ። ያው ያልኩሽን የውሸት ታሪክ ተናግሬ አሁን በትንሹም ቢሆን የተቀራረብን ይመስለኛል። ቀስ ብለን ተለሳልሰን ነው የምንጥላት። ችግር የለውም እትዬ፣ የፍርቱናን ጉዳይ በእኔ ጣይ አልኩሽ እኮ ይኸውልሽ፣ በእርግጥ ስስ ብልቷን አውቃለሁ። ስስ ምን ስስ? ጎኗን ማለት ነው። ስስ ጎኗን የፍርቱና ስስ ጎን አንቺ ጎን ያለው ሰውዬ መሆኑን ተረድቻለሁ። እና እንዴት ነው በስስም ጎኗ ገብተን የምንጥላት? ይቅርታ አርጊልኝና አሁንም ቢሆን ምንም ፍቅር ወጣላት አይመስለኝም። ያንን የውሸት ታሪክ ተናግሬ እንደዛ እያነባው እየነገርኳት እንኳን ምንም አይሞቃት አይደንቃት፣ ድንድን ድንጋይ እንደሆነች ነው ፍጥጥ ብላ ስታይኝ የነበረው። እራቱን ማን የሰራው? የቱን ራት? እዚህ ቤት ዛሬ ስንት ራት በልተናል? እኔ ነኝ አትዬ፣ ማን ይሆናል ብለሽ ነው? በጣም አይጣፍጥም። ታዲዩስ እራሱን መጸዳጃ ቤት ገብቶ ሲያስመልስ ነበር። የምርሽና? ይቺ እባብ እኮ እባቧ ናት አይደል የሰራችው። ምን ላርግት? የመጀመሪያ ጊዜ ስለሆነ እኮ እናንተ የምትፈልጉት ምግብ አላቅም ብዬ እኮ ነው። ጥሩ ያደረግሹ። እንደውም ከዚህ በኋላ እሷ መሰራት እንዴ! እንደገና ጋሼ እንዲያመው ፈልገሽ ነው? ትንሽ የሚጠራጠርም ግን፣ ታዲያ ምግቡን ወዶታል። ታዲያ ምን ችግር አለው? ትንሽ ሙያሽን ቀነሳ፣ አርጊውላታለው። ውይ ለካ ሙያ አቀነስም፣ ጭራሽ ሙያ ለሰው ይካፈላል እንጂ ለካ መቀነስ አይቻልም። ለማንኛውም በደንብ አታምጪኝ። ይኸውልሽ እዚህ ቤት የገባሽው ያችን እማትረባት ጨርቆላ አስጠለሽ ለማሰበድ ነው ገባሽ አይደል? እሺ እኔም አብሬሽ መሆኔን እንዳትረሺ። ደግሞ ሁሉም ነገር ሚስጥር ነው መሆን ያለበት እሺ ደሞታ ዲ እውነቱን ነው። ያቺ እርኩስ ከዚህ ቤት ውልቅ ብላ ካልወጣች በስተቀር ሰላማችሁን መቼ ነው